ሰላም ሰላም፣ ሙስሊምም ክርስቲያንም እንዴት ናችሁ አላችሁልኝ? የኔ ወዶቼ ኔ ማይፎን ቃዎች ባላችሁበት ቦታ ፈጣሪ እቅፍ ድግፍ አርግቶ የጠብቃችሁ፣ ክፉን ያርቅላችሁ፣ መልካም መልካም ነገሩን ያሰማን፣ ከድንገተኛ አደጋ ከድንገተኛ ሞት ይጠብቀን፣ በየሄዳችሁበት ሁሉ በሰዎች ዘንድ የተወደዳችሁ ታድርጋችሁ እመብርሃን። ከዚህ በመቀጠል ሄሉን ጥሏት ሊደይም ነው ማለት ነው። ዋይ ዋይ በነገራችን ላይ ማለት ነው እግዚአብሔርን በቀደም ዕለት ምን ብዬ ጽፌለት ነበረ እሱ ኮሜንት ስል ያብ ለትንሽ ጊዜ ካጠገቧዋ ራቅ፣ ወይም መንፈሳዊ ቦታ ወይን የሆነ ቦታ ራቅ፣ ከዛም በኋላ ያንተን ፍቅርና ጉዳት ታውቀዋለች ብዬ ጽፌለት ነበረ። ራቅ፣ ጭርቅህን ጠቅልለ ለትንሽ ጊዜ ከፊቷ ዞር እበላልኩት እኮ ይኸው ያብዬ ደግሞ የኔናት እንደዛማ ካልሽ ምን ችግር አለ፣ ጀባ ብዬ ሄድልሽ አለዋልና፣ ዛሬ ዛሬ ሊሄድ ነው አለ አለ ማለት ነው። በነገራችን ላይ እንደዚህ አይነት ጥል ሲኖር አንዳንድ ቦታ ሄዶ ማብረት ጥሩ ነው። ግን እነሱ አሁን የሉ፣ ይደወልላታል፣ የሉ፣ ትመጣና ከአውሮፕላን ማረፊያ አትሄድ ምናምን ምናምን ብላ በግድ እንትን ትለውና፣ ከዛ እርቅ ይፈጠራል። ይሄ ነው የሚፈጠረው ማለት ነው። ህርቅ ነው የሚፈጠረው። መታግሩ ላይ ምናም ብፍጹም መሄድ የለበትም። ምናምናም ወከባ ትፈጥራለች። ከዛን እንትን ይላል ማለት ነው። ግን ማለት ነው አንዳንድ አሽቃባጮች አላችሁ እግርና እጃችሁን መለየት ያቃታችሁ ማለት ነው። ምድረ አሽቃባጭ አስመሳዮች ሄዱን ወዳጅ ትመስላላችሁ እንጂ እንደናንተ አይነት እስስትና እባቦች የላችሁ። ያ ሲመጣ ለዛ ሊስ ስታርገበግቡ አልነበረ እንዲህ ምድረ አርገብጋቢ ሁሉ ያብን ውሻ ስታደርጉት ስትሰድቡት አልነበረ እንዴ? አሁን ወዳጅ ሆናችሁ ማለት ነው። ያብ ያብ አንተናሻ ምድር አሽቃባጭ ስትቆሙ ከእውነት እኩል ቁሙ፣ ለሄሉም ሳታደሉ፣ ለያብም ሳታደሉ ማለት ነው። ሳታደሉ እኩል ቁሙ። ሄሉን ማንም ጠላት የላትም። ሁሉም ይወዳታል፣ ግን ስራዋ ያናድዳቸዋል። ገባችሁ? ሄሉ የሰው ጠላት የለ። ጠላቷስ እንደናንተ አይነት እስስት ነው፣ አስመሳዮች አንድ ወንድ ይዛ ስትመጣ ስታርገበግቡ፣ ዋይ የሞዴሊስት! ከዛ ምን አደረጋችሁት? ከዛን ደግሞ ልጆችና ትዳር እንዳለው ስታውቁ በአፍጢሙ ዘቅዘቃችሁ ልጁን መስደብ ጀመራችሁ ማለት ነው። ይሄ ነው የእናንተ ወዳጅነት፣ ይሄ ነው ይሄ ነው። ወይ ከእናንተ እኔ እብዷ አስር እጅ እሻላለኝ። እብዷ ፊት ለፊት የምናገረው ማንንም ሳልፈራ፣ ሰው ምን አለኝ የማልል ማለት ነው፣ በአይምሮ የምመራ ለአንድ ሰው ቅንጣት ያለ የማይሰማኝ ማለት ነው። ስኖር ስለ እውነትና ስለ እውነት ምናገር ልጅ ነኝ ማለት ነው። አዎ ሄሉ አጥፍታለች። አዎ ሄሉ ልጁን ያብን እንድታስደበድብ በማድረጓ ስተት ነው። ያብ የተደበደበው ሄሉ ባመጣችሁ ወጠምሻ ነው። ስለዚህ ሄሉ ምን አደረገች ልትሉን አትችሉም። እሷ ባመጣችሁ ወጠምሻ ነው ሊደበደብ እየቻሉ ይሄ ደግሞ ስተት ነው ማለት ነው። ገባችሁ? ስለዚህ ስታለቀልቁም ስታርገበግቡም ስለ እውነት አርገብግቡ። ሞቅ ባለበት አትጣዱ፣ ምድረ አስመሳይ እስስት ሁላ ማለት ነው። አሁን ደግሞ ወዳጅ መስላችሁ ያብዬ ከአንተ ሌላ የንግስቷ የምኗ። ወይኔ ሰው፣ ወይኔ ሰው፣ ወይኔ ሰው። ሰው እኮ እስስት እንዲሁም እስስት እባብ፣ መርዛማ እባቦች እኮ ናችሁ፣ እባቦች ማለት ነው። ሄሉ ስታጠፋ እንደ ጥፋቷ መልስ ስጧት። ያብ ሲያጠፋ እንደ ጥፋቱ መልስ ስጡ። ሁለቱንም በአንድ አይኒ፣ እነሱ አይጣሉ ይታረቃሉ። ድራማም ከሆነም እንደ ድራማነቱ መልስ መስጠት ይቻላል። እኔ ትላንትና ጂጂ ለምን አልሰራሽም ካላችሁ ያየውት ነገር ስላለ እኔ ማስጠቆር አልፈለግኩ። በቃ ይሄ ነው ዩትዮብ ላይ ያልሰራውበት መንገድ ማለት ነው። ምክንያቱም ብዙ ብዙ ነገር ስላለ ያያችሁም ያወቃችሁም ልጆች አላችሁ። ስለዚህ አሁንም ያብና ሄሉ አሁን ያብ ይሄዳለሁ ካለ ሄሉ ሩጣ ትመጣለች፣ ይቅርታ ትጠይቋለች። እንትኑ በእንደዚህ አይነት ነገር ይዘጋና አዲስ ፍቅር ይጀምራል ማለት ነው። ገባችሁ? ያብ መሄዱ ትክክል ነው። እዚህ ከሆነ ልጁን የሆነ ነገር አድርጎ እስር ቤት ሊገባ ይችላል። በድራማም ሆነ በቀጥታ መንገድ እኛ ግን በቀጥታ ብለን ነው ጭንቅላታችን አሳምነን የምናየው። ስለዚህ እዚህ ከሆነ ልጁ ላይ ጉዳት ቢያደርስበት እስር ቤት ከሚገባ ራሱን አርቆ ለትንሽ ጊዜ ራሱን አረጋግቶ፣ እሷም ደግሞ ልቧንና ማንነቷን ማዳመጥ ያስፈልጋታል። ልቧ ልቧን ማዳመጥ ምክንያቱ ሁሌ ፊቷ ላይ የሚገኝ ከሆነ የእሱን የፍቅር ጣም አታውቀውም። ሲርቃት ነው የሚናፍቃት የዛኔ ሄሉ የመመለስ ባህሪ ያላት እሱም ራሱን የማየት ባህሪ አለው። ስለዚህ እሷም ራሷን ለማዳመጥ እሱም ራሱን ለማየት መረጋጋት ያስፈልጋል። እዚህ ጋር ደግሞ ወይም ቤተሰብ ጋር፣ ወይም መንፈሳዊ ቦታ፣ ወይም እራሱን የሚያዝናና ቦታ ሆኖ ራሱን ማየት ያስፈልጋል። ሄሉም ራሷን እንድታዳምጥ ማለት ነው። በርቀት መሀል ሰው ሲጣላ ሲራራቅ ነው የሰው ፍቅር የሚገባው። ስለዚህ ይሄን ነገር ማድረግም ግዴታው ነው። በቃ ማለት ነው። አሁን እሱ ሄዳለሁ ስላለ ወዳጆች አትሁኑ። ምድረ እስስጠው ምድረ አርገብጋቢ ስትወቅጦት የነበራችሁ ለዛኛው ደግፋችሁ ስታርገበግቡ እሱን ስትረግጡ፣ እያዳሜ እያንዳንድሽን አይቻለሁ። እያንዳንድሽን ስትረግጭ የነበረው ዛሬ ደግሞ ወዳጁ ነሽ። ኮሜንት ስ ያብዬ አቲድ ምድረ ሙጀሊያ አስመሳዮች፣ አስመሳዮች። እና ምን ልላችሁ ነው የእኔ ወዳጆች የኔ ማይፎንቃዎች የኔ ፍቅሮች፣ ሄሉና እሱ መቼም እኔ ሁሌ ነው የምናገረው፣ ሄሉንና ያብን ያገናኘው ራሱ እግዚአብሔር ነው። እግዚአብሔር ያጣመረውን ፍቅር ማንም አይለየውም። ስንኖር፣ ስለ እውነት ስንኖር፣ ስለ ማተባችን እንኖራለን። ማንም አሽቃበጠ ማንም ማንም ቂጡን እንዲህ ቢያዞር እኔ ጂጂ አይሞቀኝም አይበርደኝም። ስለ እውነት ግን አንገት እንሰጣለው። አዎ በዚህ መሀል ውስጥ መራራቅ አለ። ምክንያቱም ይሄ ልጅ ልጁ ላይ ጉዳት እንዳያደርስ የግድ ራሱን ሂዶ ማረጋጋት ያስፈልጋል ብዬ ነው የማስበው። ያብ ያደረግከው ትክክል ነው። ሄሉ ትመጣና አሁን በፍጹም አትሄድም፣ ዘራፍ ዘራፍ ዘራፍ ትላለች ማለት ነው። ለማስቀረት ትሞክራለች። አሁን እዚህ ጋር ነው ህርቅ የሚፈጠረው። እሱ እግሩ ላይ ሞርቃ ምን ብላም፣ እሱ ለማስቀረት ትጣጣራለች ማለት ነው። ምናልባት ያ ቆርጦ ከሄደ አናቅም። ስለዚህ መራራቅ ጥሩ ነው ብዬ ነው እራሷን እንድታዳምጥ እሱም ራሱን እንዲያዳምጥ ወደ ራሳቸው መለስ እንዲሉ ወደ ቀድሞ ፍቅራቸው እንዲመለሱ ነገሮችን እንት ማለት አለባቸው ማለት ነው። እና ያብ ያደረግከው ውሳኔ ትክክል ነው። እግዚአብሔርን የጻፍኩልህን በመተግበር በራሱ እኔ እንጃ ምን ጫሮ ልበልክ ወይስ ምን ልበልክ። እግዚአብሔርን የጻፍኩለትን ዱብ ጥለ ሄደ። እንደሚሰሙኝ እኮ አውቃለሁ። እንደሚያዳምጡኝ ጠንቅቄ አውቃለሁ። ለዚህ ነው ስለ እውነት ወገቤን ይዤ እንዲተገትር መከራከረ ማንም ወደደኝ ማንም ጠላይ እግር ይግባለት። የወደደኝ በንጹ ድብ ይከተለኛል። ያልወደደኝ ደግሞ ሾጤ ይግባለት፣ አያገባኝም። አዎ አዎ በዚህ መሀል ውስጥ አሁን ህርቅ ሊፈጠር ይችላል። አዎ፣ ሄሉም ራሷን ታያለች፣ እሱም ራሷን ያሉ ፍቅራቸውን ከዛን ሲደማመጡና ወደ ራሳቸው እሷም፣ ሄሉም እሱን አትጠላውም፣ እሱም በፍጹም እሷን አይጠላትም። ከሄሉ ውጭ መኖርን አይችልም፣ በቃ ራሱን ማረጋጋት ስላለበት ግን ራሱን ያዳምጥ ሂዶ ማለት ነው። እሷም ራሷን በደንብ ትመለከተዋለች ማለት ነው። እውነት ሲነገራችሁ እንደዚህ ሁለ ነገራችሁ እንድም ይነዝራችሁ ሰዎች ካላችሁ አይናችሁ፣ ግንባራችሁ፣ ሁለመናችሁ ይንዘረው። እኔ ጂጂ አይሞቀኝ። ስኖርም ለእውነት ነው፣ ስሞትም ለእውነት ነው። ትላንት ያልሰራውትኝ ማለት ስራቸውን እንዳላበላሽ ነው እንጂ ብዙ ነገር መናገር እችል ነበረ። በተረፈ ዛሬ ሄሉ በምትለቀው ነገር ደግሞ እናያለን። ሄሉ አሎፕራን ማረፊያ ይሁን የት ይሁን ለሂዳ ለማስቀረት ትሞክራለች። ዘራፍ ዘራፍ ትላለች። በዛ መሀል ውስጥ ያ ወስኖ ወደ እሷ ሊቀር ይችላል ወይስ ራሱን ሊያረጋጋ ይችላል? የምናየው ነገር ነው የሚሆነው። ሲቀጥል ደግሞ ያ የሚቻለውን ሁሉ አድርጓል። አዎ በቃ አልፈልግም እያለች እሱም አልፈልግሽም እንዳላት፣ እሷም አልፈልግም ብላ ገፍትራለች። አሁን ተራው ደግሞ የያብ ነው። ክነታው ይቀጥላል። ይቀጥላል ክነታው። አዎ ያው የሉ ያዘኝ ልቀቀኝ ትላለች። ዘራፍ ትላለች። ከዛን ወደ ለያብ መለማመጥ ይገባል ማለት ነው። ፓርት 2 ይቀጥላል ማለት ነው። ለማንኛውም ሚኒ ውዶች ኔ ማይ ፎንቃችሁ እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይጠብቃችሁ፣ ክፉን ያርቅላችሁ። በመንገዳችሁ ሁሉ እግዚአብሔር ጥላ ከለላ ይሁንላችሁ። ምድረ አስመሳዮች፣ ሌላ ሰው ስታዩ እንዲምታርገበግቡ ህይወታችሁ ሁሉ የተንበቆበቀ የተንበቆበቀ ይሁን። አስመሳይ እስስቶች ማለት ነው። ያበን ስትወቅጡ የነበራችሁ እግዚአብሔር በኑሯችሁ ሁሉ ይውቀጣችሁ። መላቅጣችሁን ያሳያል። እውነተኛ ደጋፊ ከሁለት እኩል ከሁለቱም ጋር ነው የሚቆመው እንጂ አንዱን እየወቀጠ አንዱን እየደገፈ አይሆንም። በቀደም ስታርገበግቡለት የነበረው ምን ነው? ጭንቅላቱን ጭንቅላቱን ልጆቹንና ሚስቱ እንዳለው ስታውቀው ደፍታችሁ የረገጣችሁት አስመሳይ መሆናችሁ በዚህ ነው የሚታወቀው። ገባችሁ? ሄሉና ያብ መቼም አይለያዩም። እሱ እግዚአብሔር ያጣምረውን ፍቅር ማንም አይረታውም። ይሄ ሁሌ የምናገረው ቃል ነው። ሄሉም ያበው ወደፊት